ሰላም ሰላም ውድ የሚራክል ሪቪው ተከታታዮች እንደምን አላችሁ? ዛሬ የምገኘው በአዲስ አበባ ከተማ ውስጥ ሁለተኛዋ ቦሌ እየተባለች የምትጠራዋ አሁን ላይ በተለይም ሁኔታ ከቦሌ በላይ በጣም ብርሃኗ ውበቷ እየጨመረ የምትገኝ ሰፈር አለች፣ ለቡ መብራት ኃይል ትባላለች። በደንብ ላሳያችሁ። ለቡ አሁን ላይ ከሚገኙት አዲስ አበባ ላይ ከሚገኙት ትላልቅ ኮሪደር ልማት ፕሮጀክቶች እየተሰራባቸው ከሚገኙ ሰፈሮች አንዷ ለቡ መብራት ኃይል ናት። ለቡ መብራት ኃይል አሁን ላይ ስፔሻሊ የመናፈሻ ቦታዎች ፓርክ፣ ማረጊያ የመኪና ማቆሚያ ቦታዎች፣ ፓርኮች፣ የልጆች መዝናኛዎች እንዲሁም የተለያዩ አይነት ፋሲሊቴሽኖች በሚገርም ሁኔታ የተሟላባት ሰፈር ናት። አሁን ላይ እኔ የምገኘው የዲኤምሲ ሪል ስቴት አስረኛ ህንፃ ላይ ቴራዝ ላይ ነው የሚገኘው። ከአስረኛ ፎቅ ያለውን እይታ ነው ማሳያችሁ። ስፔሻል ፎከስ አድርጌ ደግሞ የምነግራችሁ ምንድን ነው፣ ተሻግሮ የምታዩት ሳይታችን የኛ ሳይት ነው። ሳይታችን አሁን ፕሮግረሱ በጣም ከፍተኛ ሁኔታ ላይ የሚገኝ ነው። በተለይም ዲኤምሲ ሪል ስቴት አሁን ላይ በአስደናቂ ሁኔታ እየሰራ የሚገኘው ሳይታችን ሀያ አራት ሰዓት ሰባት ቀን እየተሰራ የሚገኝ ሳይታችን ነው። ሶዲ ኤምሲ ሪልስቴት እዚህ ሳይት ላይ ከባለ አንድ መኝታ ጀምሮ በተለያየ አይነት የካሬ አማራጭ እየሸጥ እንገኛለን። ባለ አንድ መኝታ ከሰባሰባት ካሬ ጀምሯለን። ባለ ሁለት መኝታ እንዲሁ ከ125 ካሬ ጀምሮ፣ ባለ ሶስት መኝታ ከ150 ካሬ ጀምሮ፣ ባለ አራት መኝታ እንዲሁ ከ 190 እስከ 295 ካሬ ፔንታውስ ድረስ እየሸጥ እንገኛለን ሶ እይታውን ቦታውን ሎኬሽኑን በደንብ ካያችሁትና ካወቃችሁት ደግሞ ለቡ መብራት ኃይል ማለት አሁን ላይ ስፔሻሊ ከሁሉም ነገር ለየት የሚያረገው ምንድን ነው አንደኛ አካባቢ ላይ የሚገኙ ለየት ያሉ ፋሲሊቴሽኖች አሉ ፋሲሊቴሽኖቹ ምን ምንድናቸው የሚለውን አንደኛውን ልንገራችሁ በሆስፒታል ደረጃ ትልቅ የሚባል ሆስፒታል አለ ለቡስታር የሚባል ሆስፒታል አለ ያም ሆስፒታል ስፔሻሊ በዚሁ ከሳይታችን በቅርብ ርቀት የሚገኝ ነው። በተጨማሪ ኢንተርናሽናል ትምህርት ቤቶች አሉ። ትላልቅ የሚባሉ የአዲስ አበባ ከተማ ሾፒንጎች እንደ ባምቢስ፣ ሸዋ ጋራ ማርኬት የመሳሰሉ ትላልቅ ሾፒንጎች አሉ። በተጨማሪም የእምነት ተቋማትን በቅርቡ ይገኛሉ። ያም ማለት ስፔሻሊ የኦርቶዶክስ እምነት ተከታይ ከሆናችሁ በሳይቱ አቅራቢያ ላይ የአብርሃሙ ስላሴ ቤተክርስቲያን ይገኛል። የእስልምና እምነት ተከታይ ከሆናችሁ ደግሞ ከሳይታችን ጎን ማለት ነው፣ ካሊድ መስጅድ አለ። እንዲሁም የፕሮቴስታንት እምነት ተከታይ ከሆናችሁ ደግሞ በቅርብ ርቀት የሙሉንጌል አማኞች ቤተክርስቲያን ይገኛል ማለት ነው። ከምንም በላይ ደግሞ እዚህ ቦታ ላይ ስትገዙ የምትጠቀሙት ነገር ምንድን ነው? አንደኛው ቦታው ስፔሻሊ ለየት የሚያደረገው የኪራዩ ዋጋው ነው፣ ወይም ደግሞ ሬንታል ቫሊዩ የሚባለው ነው። ሬንታል ቫሊዩ አሁን ላይ ከየትኛውም ቦታ በተለየ ሁኔታ በጣም ከፍተኛ የሬንታል ቫሊዩ ያለበት ዋጋ ነው ያለበት ቦታ ነው። ምክንያቱም አንደኛ ፋሲሊቴሽኑ ሙሉ ለሙሉ የተሟላለት ነው። ሁለተኛ እኛ የምንገነባው አፓርትመንት እጅግ እጅግ እጅግ ዘመናዊ የሚባል ነው። በውስጡም ስፔሻሊ ከዚህ በፊት በኢትዮጵያ ታሪክ ተሰርተው የማይታወቁ ዘመናዊ የሚያስብላቸውን አፓርትመንቶች በደንብ አድርገን እየሰራን የምንገኝበት ቦታ ነው። በውስጡም የመዋኛ ገንዳ፣ የልጆች መጫወቻ ቦታዎች፣ እንዲሁም ጂምናዚየም፣ እስፓ፣ የማንበቢያ ላይብረሪ ቦታዎች፣ የመሰብሰቢያ አዳራሾች፣ ሞል የመሳሰሉትን አካተን እየሰራን ነው የምንገኘው። እርስዎም እዚህ ሳይት ላይ ሀሳቡ ካለት ኢንትረስትድ ከሆኑ ስፔሻሊ በዚህ ሰዓትም ቦታውን ቪውን በደንብ እንደምታዩት አካባቢው ላይ የሚገኘው የኮሪደር ልማት ከተማውን አካባቢውን ለቡ መብራት ኃይልን እንደዚህ እንድታሸበርቅ እንደዚህ አምራ እንድትገኝ አርጓታል። እዚህ ቦታ ላይ ከ10 ፐርሰንት ቅድመ ክፍያ ጀምሮ እስከ 60 ፐርሰንት የባንክ ብድር የተመቻቸላቸውን አፓርትመንቶች መግዛት ትችላላችሁ። ያ ማለት ምንድነው? 60 ፐርሰንት የባንክ ብድር የተመቻቸላቸው አፓርትመንቶች ከ20 እስከ 25 ዓመት በረጅም ጊዜ የሚከፈሉ ስለሆነ እናንተ በቀላሉ አክሰስ ማድረግ የምትችሉት ነው ማለት ነው። ስለዚህ ከዚህ በተጨማሪ እናንተ እዚህ አካባቢ ላይ መግዛት ሀሳብ ፍላጎት ካላችሁ ደግሞ ማድረግ የሚጠብቅባችሁ ነገር ምንድን ነው? ኦፊሳችን እዚሁ ለሙ መብራት ኃይል ጋር ይገኛል። ወደ ቢሮችን ጎራ ብላችሁ ያሉትን ሁሉ መረጃዎች መውሰድ ትችላላችሁ። ባለ አንድ መኝታ ከ679 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ ሁለት መኝታ ከ1 ሚሊዮን ብር ጀምሮ፣ ባለ 3 መኝታ እንዲሁ ከ1.3 ሚሊዮን ብር ጀምሮ፣ እንዲሁ ፔንትሀውስ አፓርትመንቶቹ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እየተሸጡ ይገኛሉ። ይህንም ቦታ የምታቁት ከሆነ በደንብ መጥታችሁ ትጠቀማትላችሁ። የማታቁት ከሆነ ደግሞ እዚህ ቦታ ላይ ያሉትን ሁኔታዎች ሰው ቀድሞ ሳይዝባችሁ እናንተ ቀድማችሁ መጠቀም የምትችሉበት አማራጮች አሉ ማለት ነው። ታሜ ነኝ ከሜራክል ሪቪው። ሀሳባችሁን ኮሜንት ላይ አስቀምጡ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።